በጣም ከመስደደኛ ቤተሰቦች እንዴት ናችሁልን? እንደምን ዛሬ ዘላች ቃል የማዳም ቅመሞች ክብር ይገባቸዋል ብለን የማዳም ቅመሞች በምን በምን ጉዳዮች ሌላ በምን ጉዳዮች ላይ ማለት፣ ስለዚህ በሶስት ጉዳዮች ላይ ወይም በአራት ጉዳዮች ላይ ዛሬ የሚሰሩ

እኛ ደግሞ አሰሪዎቻችሁ ካሜራ ለመቅረጽ ቪዲዮ ለማየት ኢንተርኔት እንድትጠቀሙ አይፈልጉም። ይህንን ነገር እና በዛ ቻኔል ውስጥ ውስጥ ሆናችሁ ግን የራሳችሁን ርዕሰ ጉዳይ አምጥታችሁ በተለያየ ርዕሰ ጉዳይ ለአድማጭ ተመልካቾቻችሁ ትግል እያደረጋችሁ ያምጣችሁ ስራን ስሩ ለትረዳችሁ ግን እጅግ በጣም ክብር ይገባችኋል እና መስገን ይገባችኋል። እኛንም ኢትዮጵያ ያለን እንግዲህ ፕላትፎርም ላይ የሚመስለ ሰዎች ከጎናችሁ ናችሁ፣ እያወረታችሁን ስለሆነ እጅግ በጣም እናመሰግናለን ብዬ ነው ለእናንተ ክብር ይህ ቪዲዮ የተሰራው ማለት ነው። ቤተሰቦቻችን ቀጥታ ወደ ቪዲዮ ሰዎች ናቸው። ይዘቶችን እንግዲህ በቲኬቱ ቪዞ ይዘነት መስቻሉ ቪዞ ሰጥቶ ስለዚህ አብዛኞቹ የማዳም ቅመሞች እንደወቅቱ እንደወቅቱ ይንቀሳቀሳሉ። ለምሳሌ ሀገራዊ ጉዳይ ሀገራችን ጦርነት ላይ በነበረ ጊዜ ይከሰራል ነው በከፍተኛ ሁኔታ አሪፍ ገንዘብ ይሰራ እንደነበሩ ግን ሰው ማለት ነው። የቪዲዮ ሪአክሽን ወይም ደግሞ ታሜል በመስራት ውስጡ ምን እንደሆነ ባይታወቅም፣ ግን እዛ ላይ ከፍተኛ እይታ ያገኙ እየሰሩ ያሉቶች ወይም የማዳም ቅመሞች እንዳሉ እንግዲህ ይታወቃል ማለት ነው። ከእነዚህ መካከል የግል ሕይወት ከሚነሳባቸው ግለሰቦች መካከል ደግሞ ሀይሚና ብሩኬ የሚባሉ ካራክተሮች አሉ። እንደሱም ደግሞ ሱመያና ትንሽ የሚባሉ ካራክተሮች በብዛት የግል ሕይወታቸው እየተነሳ ተነሳ ከእነሱ ከራሳቸው ቪዲዮ ተነ የማዳም ቅመሞች እንግዲህ የግል ሥራችሁን እንደሚሰሩ ይታወቃል ማለት ነው፣ ቤተሰቦቻችን ሌላው ደግሞ አኩሽ እና ሩታ የሚባሉ ካራክተሮች አሉ። በእርግጥ ለነዚህ ለሚጠሩ ካራክተሮች የማዳም ቅመሞች ከፍተኛ ድጋፍ እያደረጉላቸው እንደሆነ ይታወቃል። የሚታወቃል ምክንያቱም የእነሱ የዱባጅ ቁጥር የእነሱ የዳውላር ቁጥር የተቆራረጠ ነ የተቻለ ቁጥር እነዚህ ካራክተሮች ወይም ደግሞ የኢትዮጵያ ለቅርጾች ከማዳም ቅመሞች ከፍተኛ ክብር እንደሚያገኙ ይታወቃል። ግን የማዳም ቅመሞችን ውለታ የሚያውቁ ይመስለኝም በእርግጠኝነት ማለት ነው። ምክንያቱም እነዚህ ሰዎች አንድም ቀን ስለማዳም ቅመሞች የሆነ ነገር ሲሉ በቃ ይቻላላቸው ምንም የምናየው ነገር የለም ከፍተኛ ግን ለእነዚህ ሰዎች የግልታቸውን እያነሱ ፕሮሞት እያረጉ ከፍተኛ ትግል የሚያደርጉላቸው የማዳም ቅመሞች ግን ይታወቃል። ለማዳም ቅመሞች ክብር ይገባቸዋል ብለው ግን ፕሮሞት ማድረግ ይገባቸዋል ማለት ነው፣ መታገል ይገባቸዋል። ምክንያቱም ተመልካቻቸው ወይም ደግሞ የነሱ ቪዲዮ የሚሉላቸው የማዳም ቅመሞች ናቸው እንጂ ሌላ ከማዳም ቅመሞች ውጭ ያን ያክል እይታ እንደሌላቸው እናቃለን ማለት ነው። ለምሳሌ ኢትዮጵያ ውስጥ እነዚህ ሩታብሮች ምናምን ሱ ላይ ለምሳሌ ያላወቃችሁምና፣ ግን እንግዲህ እኔ ከማዳም ቅመሞች ሆነ ይችላል ግን በማለ የስለም ስራ ይመስላል ለእናንተ የእናንተ ኮንቴንት ምን ይመስላል ብዬ ግን ለማንሳት ወስኝ ያለው ማለት ነው። ቤተሰብ ይላል። ሌላው የማዳም ቅመሞች ሌላው በከፍተኛ ደረጃ የሚሰሩባቸው ኮንቴንቶች፣ ይዞቶች መካከል ድራማ፣ ድራማዎች ላይ ትኩረት ያደርጋሉ። ድራማ ሲባል ለምሳሌ እንግዲህ ሁለት ድራማዎች በተለይ በአሁኑ ሰዓት የማዳም ቅመሞች የሚሰሩባቸው ኮንቴንቶች ናቸው። በተለያየ አንግል ቢሯቸው፣ ለምሳሌ ጽናት የሚል ድራማ እና ሀረግ የሚል ድራማ እየክፍላቸው ድራማዎቹ ሲለቀቁ ወይም ደግሞ አንዳንዶች

ሊሰሩበት የሚችሉት እንደ ሃይማኖቱ በሃይማኖታዊ ጉዳይ ለምሳሌ ሙስሊም ሊሆኑች የማዳም ቅመም በእስልምና ሃይማኖት ጉዳይ ላይ ጥያቄና መልስ በማዘጋጀት ማለት አለ ተክላ አለበት ጥያቄ ነው። ምክንያት እንደሱም የተለያዩ ርዕሰ ጉዳዮች እያመጡ ከአድማጭ ተመልካቻቸው ጋርም ያደርጋሉ ማለት ነው፣ ሲወያዩ፣ ሲነጋገሩ በብዛት የሚመጣቸው አጋጣሚዎች አሉ ማለት ነው። እንደሱም ደግሞ በኦርቶዶክስ የክርስትና እምነት ተከታዮች እንደሆነ በጣም ብዙ ሃይማኖቱን የሚመለከቱ የተለያዩ ርዕሰ ጉዳዮች እያነሱ የሚነጋገሩ የሚወያዩ የማዳም ቅመሞች እንዳሉ ይታወቃል። ነገር ግን ይሁላት ሲሰራ ማለት ነው የቪዲዮዋ ሪያክሽን በግል ካራክተሮች ላይ ይሠራ፣ በድራማ ላይ ይሠራ፣ እንደዚሁም ደግሞ በግል ይዘት እንምጣ፣ በሃይማኖታዊ ይዘት እንምጣ፣ ሁሉም የማዳም ቅመሞች ግን አንዷን አንዷ አክብራ አምላክ ብራ በላይቭ ስትሪማቸው ቪዲዮዋችን በማየት እጅ ከፍተኛ ትግል እንደሚያደርጉ እና ያላቸውን ትዕግስት፣ አርያነት ግን ወስደን ሁላችንም የማዳም ቅመሞች ትግል ከዋና ስራቸው በተጨማሪ በሰው ቤት ተቀጥረው

ሁለቱ ወደ ፊት እንቀጥላለን ማለት ነው። እናመሰግናለን። በተለያየ መልኩ የህይወት ግን ይቀጥላል። እናንተም የተለያዩ ርዕስ ጉዳዮችን እያመጣችሁ ለተለያዩ ቤተሰቦቻችሁ እያቀራችሁ ከህይወት ኤክስፔሪንሳችሁ ከተለያዩ ልምዶቻችሁ ከምታዩት ከምትሰሙት በዩቲብ ፕላትፎርም ስራችንን እንቀጥላለን ማለት ነው። ቤተሰቦቻችን እንግዲህ ይህንን እድል ስታገኙ ደግሞ ኢትዮጵያ ውስጥ ሆኖ እንደዚህ አይነት ስራ የሚሰራ የለም። ግን የማዳም ቅመሞች ከኢትዮጵያ ውጭ በተለያዩ ሀገር ለተለያዩ ስራ ሄዳችሁ ይህንን ስራ እየሰራችሁና ለአድማጭ ዘንቱ እዚያው ደግሞ ኢትዮጵያ ውስጥ ለተለያዩ ወገኖቻችሁ በተለያየ መልክ ሰፖርት እያደረጋችሁ ድጋፍ እያደረጋችሁ ስራ እየሰራችሁ ስለሆነ ከዓለም አቀፍ ኢኮኖሚ ሼር እንዳላት እያደረጋችሁን እያደረጋችሁ ስለሆነ እጅግ በጣም እናመሰግናለን። በመጨረሻም ክብር ይገባችኋል። በቀጣይ ቪዲዮ እንገናኛለን። ቁጥር ሁለት መልካም ጊዜ ይሁንላችሁ።